ሴት ልጅ በፍቅርህ ስትያዝ ብቻ የምትሰጥህ ነገሮች። አሁን ሴት ልጅ በፍቅርህ ስትያዝ ለአንተ የተለየ የፍቅር ስሜት ሲኖራት የምትሰጥህ ነገሮች አሉ። እነዚህን ካልሰጠችህ ከእሷ ጋር ስለሚኖርህ ነገር ተስፋ ማድረግህን ማቆም ይኖርብሃል። የወደደችህ ሴት ምን ምን ነገሮችን እንደምትሰጥህ ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ በግልጽ አንድ በአንድ እነግረሃለሁ። ግን ደግሞ ሚስጥር ነው፣ የእኛ የሴቶች ሚስጥር። ሚስጥሩን ለመስማት ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ሰላም ሰላም ውዴ ናፍዳችሁ ቤተሰቦቼ፣ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው። በጣም ቆንጆ በሆነ ወሳኝ በሆነ ርዕስ ተመልሼ እመጣለሁ። አዲስ የሆናችሁ ትታዩኛላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት፣ የምንነጋገርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። እስኪ ከመጀመራችን በፊት ሁላችሁ ቪዲዮን ላይክ አድርጉት። አደረጋችሁ? እሺ፣ አሁን መጀመር እንችላለን። እንግዲህ ሴት ልጅ ስትወድ፣ ስታፈቅር፣ ለአንተ የፍቅር ስሜት ሲኖራት፣ ገና እንደው መጀመሪያ ላይ ለአንተ የሆነ ስሜት ሲኖራት የምትሰጥ ነገሮች አሉ እነዚህ ነገሮች በጣም ወሳኝ ናቸው። እነዚህ ነገሮች ከእሷ ካላገኘ እነዚህ ነገሮች ካልሰጠችህ ከእሷ ጋር ስለሚኖር ነገር ተስፋ ማድረግህን ማቆም አለብህ። አንዳንድ ጊዜ በቃ ቢሆንስ ቢሳካስ ብላችሁ የምትጠብቁት ነገር አለ። ለእኔም በተደጋጋሚ ከሚደርሱኝ ታሪኮች ያን የምንረዳውና ለዛም ነው ዛሬ ይህን ቪዲዮ መስራት የፈለጉት። አንዳንድ ጊዜ ተስፋ ማድረግ የሌለብህ ነገሮች አሉ። እነዚህን ነገሮች ካልሰጠችህ በቃ ተስፋ ማድረግህን ማቆም ይኖርብሃል። በደንብ አድርገህ አዳምጠኝ። ሴት ልጅ ስትወድ፣ ለአንተ የተለየ ስሜት በዋናነት ሶስት ነገሮችን ትሰጥሃለች። ከእነዚህ ሶስት ነገሮች ውስጥ የመጀመሪያው ትላንቷን ትሰጥሃለች የሚለው ነው። አሁን ሴት ልጅ ፍቅር ሲይዛት ስትወድ ትላንቷን ትሰጣለች። ምን ማለት ነው ናፊ? ትላንቷን ማለት ምን ማለት ነው የምትሉ ትኖራላችሁ አይደል? በደንብ አድርጌ ልነግራችሁ ነው። ትላንት ውስጥ ምን አለ? ያሳለፈችው ሕይወት አለ የኖረችው ሕይወት አለ፣ የመጣችበት መንገድ አለ፣ ሚስጥር አለ፣ ገመና አለ። ሁላችንም ሰዎች የራሳችን የመጣንበት መንገድ አለ። ያንን ነገር ዝም ብለን ዛሬ ላገኘነው ሰው እኔ እኮ ገሌ እባላለሁ፣ እንደዚህ ሆኜ ነበር፣ ባለፈው እንደዚህ ሆንኩኝ፣ ከዛ እያልን አንናገርም በተለይም ደግሞ እኛ ሴቶች በጣም ድብቅ ነን፣ በዚህ ጉዳይ ላይ ማለት ነው። ስላሳለፍነው ነገር ስለመጣንበት መንገድ እንዲሁ አንናገርም። የምንናገረው መቼ ነው? እምናምነውን ሰው ስናገኝ የሆነ ስሜት እንዲሰማን ያደረገንን ሰው ስናገኝ፣ ምቹ ሲሆንልን፣ ሁኔታው ምቹ ሲሆንልን፣ ኮምፈርተብል ስንሆን ከሰው ጋር ማለት ነው። እኛ ሴቶች እንደዚሁ በመቀራረብ ሂደት ውስጥ ብዙ ነገሮችን ታስተውላላችሁ ብዬ አስባለሁ። ወንዶች እንደዚህ ፈታ ብሎ እንኳን ለመቀመጥ የማንፈልግበት ጊዜ አለ። ሰውነታችን አይታዘዝልንም። በቃ ፈታ ብለን እንኳን እንደዚህ እየተሳሳቀን ለማውራት የሆነ ትንሽ ፍላጎት ከሌለን እንኳን ማለት ነው። ስለዚህ ሴት ልጅ ከአንተ ጋር ስትሆን ምቾት ከተሰማት፣ ከአንተ ጋር ስትሆን ደስ ካላት፣ ደስ እንዲላት ካደረግክ፣ ጥሩ እንዲሰማት ካደረግካት ትላንቷን ትነግራለች። እንደዚህ ሆኜ ነበር፣ እንደዚህ ተፈጥሯል፣ በሕይወት ይሄን እናሳልፍ ያለው እያለች ሚስጥሯን፣ ገመናዋን ትነግራለች። ይህንን አደረገች ማለት በጣም ትልቅ ነገር ነው። ትልቅ ቦታ ሰጥታለች ማለት ነው። አንደኛ አምናሃለች፣ ሁለተኛ ከአንተ ጋር ስትሆን ምቾት ተሰምቷታል ማለት ነው። ነፃ ሆናለች። ከማትወደው እንደው ትንሽም ስሜት ከሌላት ሰው ጋር ስትሆን ሴት ልጅ ድብቅ ናት። በፍፁም አትናገርም፣ ስለራሷ አትነግርህም። ግን እንደው ለአንተ ትንሽ ስሜት ያላት ደግሞ ሚስጥሯን ትዘረግፍልሃለች። በቃ ሰው ቢሰማው የማትለዋል አይደለም ለማንም የማትነግረውን ነገር መታ ላንተ ይሄ እና ሳልፍ ያለው ብያለች ትነግራለች። ይሄ ደግሞ የፍቅር ህይወቷን የሚያጠቃልላል፣ የቤተሰብ ህይወቷን የሚያጠቃልላል። አለ አይደል እኛ ሰዎች እንግዲህ ብዙ ነገር እኮ እናልፋለን አይደል? አሁን ዛሬ ላይ እስክንመጣ ድረስ ብዙ ያሳለፍናቸው ነገሮች አሉና፣ እነዛን ነገሮች ምትነግረው ከሆነ ይሄንን እኮ ለማንም ነገር ያላቀም፣ በቃ የሆነ ምቾት ሲሰማት፣ ቅልል ስትላት ይሄ የመጀመሪያው ነገር ነው ትላንቷን ሰጠች ማለት አይደል ትላንቷን አሳወቀች ማለት አይደል ቀለል አድርጋችሁ እንዳታዩት በጣም ትልቅ ነገር ነው እንግዲህ ትላንቷን ስትሰጥህ የቅርቤ ሰውነህ አምኜሃለሁ ከአንተ ጋር ሲሆን ምቾት ተሰምቶኛል እያለች ነው ማለት ነው ስለዚህ ቀጥሎ ከምዘረዝራቸው ሁለት ነገሮች ጋር ደምረህ ይህንን ካልሰጠች እሷ ላይ ተስፋ ማድረግህን እሷን መጠበቅህን ማቆም ይኖርብሃል ማለት ነው ሁለተኛ ደግሞ ምንድን ነው ዛሬዋን ትሰጥሃለች ማለት ነው ዛሬዋን ትሰጥሃለች ማለት ጊዜዋን ትሰጥሃለች ማለት ነው ዛሬ ላይ አንተን ለማግኘት፣ አንተን ለማናገር፣ ከአንተ ጋር ለመሆን፣ ያንተን ነገር ለመስማት በጣም ጊዜ አላት፣ ፍላጎትም አላት። ከአንተ ጋር መሆን ያስደስታታል። እንገናኝ ስትላት፣ ስልክ ስትደውልላት፣ ቴክስት ስታደርግላት፣ በቻለችው መንገድ ሁሉ ኮሚኒኬት ታደርግሃለች፣ ታወራሃለች። ስላንተ ለማወቅ ስለ አንተ ለመስማት በጣም ትፈልጋለች። ዛሬ የት ነው የዋልከው? ምንድን ነው ያደረግከው? ስራ እንዴት ሆነለት? ምን አደረገ? የት ሄደ? ይህንን ሁሉ ማወቅ ትፈልጋለች። ይህ ሁሉ በዛሬ ውስጥ ነው ያለው። ከዛም ሲያልፍ ደግሞ የራሷን ትነግረሃለች። ዛሬ እንደዚህ ቦታ ሄጄ እንደዚህ ሆኖ እንደዚህ ተፈጥሮ፣ ኢች ኤንድ ኤቭሪቲንግ አፕዴት ታደርግሃለች። ስለሷ ሕይወት ስለሷ ውሎ ስለሷ ስላለችበት ነገር እያንዳንዱን ነገር እንድታወቅ ትፈልጋለች። ዛሬዋን ትሰጣለች። እማትወድ ከሆነ ይህንን አታደርግም። ስደውል አታነሳም፣ ጊዜ አትሰጥም፣ ለአንተ ጊዜ የላትም። በጭራሽ ቢዚ ናት። ስለ አንተ ግድ አይሰጣትም አይደለም? ና ልጠይቅ፣ ስለ አንተ ለማወቅ ልትፈልግ፣ ልትጓጓ ይቅር እና እየነገርካትም ግድ አይሰጣትም። ለአንተ ስሜት የሌላት ሴት ማለት ነው። ዛሬዋን አትሰጥህም በፍጹም በፍጹም ዛሬዋን አትሰጥህም። በጣም ቢዚ ናት። እንግዲህ ዛሬን መስጠት ስንል ዛሬ ላይ የምናደርጋቸው ነገሮች አሉ አይደለም። ቅድሚያ የምንሰጣቸው ሰዎች አሉ በህይወታችን፣ ስራ አለ፣ ህይወት አለ፣ ብዙ ነገር አለ አይደለም። ከነዛ መሀል እንግዲህ እያመቻቸች አንተን ለማግኘት ከአንተ ጋር ለመሆን ከአንተ ጋር ለማውራት ሁኔታዎችን፣ ቦታዎችን ስታመቻች ዛሬዋን ሰጠችም ማለት ነው። በጣም ትልቅ ነገር፣ በጣም ትልቅ ስጦታ ነው ቅድሚያ መስጠት በራሱ በእውነት ብዙ ነገር አለብን እኛ ሰዎች። ሴት ልጅ ላልወደደችው ወንድ ቢዚ ናት፣ ለወደደችው ወንድ ደግሞ አበለብናት ሁልጊዜ በቃ ይመቻታል፣ እንዴትም አድርጋ እንዴትም አመቻችታ ትሄዳለች። ብዙ ጊዜ ይደርሱኛል ብዙ እንደዚህ አይነት ታሪኮች እንደዚህ አይነት ስቶሪዎች ይደርሱኛል። በቃ ናፊ ምን ላድርግ፣ ቢዚ ነኝ ነው የምትለኝ፣ ቢዚ ነኝ ነው የምትለኝ፣ አይመቸኝንም ነው የምትለኝ። እርግጥ ነው የማይመችበት ሁኔታ አለ፣ ሳይመቸው ሳይመቻት ቀርቶ ላታገኘ ትችላለች። ግን ደግሞ የምሬን የምነግርህ ከልቤ ማለት ነው። ከወደደችህ፣ ለአንተ ስሜት ካላት አይመቸኝም ብሎ ነገር የለም። በቃ የሚመችበትን መንገድ ነው የምትፈልገው፣ የሚመችበትን መንገድ ማለት ነው። እንዴትም ብላ እንዴትም ብላ በቃ ያንን ነገር ለማሳካት አንተን ለማግኘት ትጥራለች፣ ትሞክራለች። አሁን ያለንበት ዘመን ደግሞ እንደምታውቁት ነው። ስልክ አለ በቃ አይመችም፣ አይመችም ከተባለ ስልክ መጠቀም እንችላለን። እና አንዳንድ ጊዜ ራሳችሁን አትሸውዱ። በቃ ስልካችሁን የማታነሳ ቴክስታችሁን የማትመልስ ቻት ስታደርጉ አጫጭር ነገሮችን ብቻ የምትመልስላችሁ ስለናንተ ማወቅ ስለናንተ መስማት የራሷንም ደግሞ መናገር የማትፈልግ ከሆነ ተስፋ ማድረጋችሁን አቁሙ። እየሰጠቻችሁ አይደለም። ዛሬዋን እየሰጠቻችሁ አይደለም። ስለዚህ አስቡበት። ሶስተኛ ላይ ከምነግራችሁ ነገር ጋር ጨምራችሁ ማለት ነው። ወደ ሶስተኛው ከማለፍ በፊት ሁለተኛ ላይ አንድ ሳልነግራችሁ ያለፍኩት ነገር ታማክርሃለች። አዎ፣ ማማከር ይሄ ትልቅ ትልቅ ነገር ነው። በህይወቷ የሆነ ነገር ሀፕን አድርጎ፣ ምን ላድርግ፣ እንዴት ላድርግ፣ ምን ታስባለህ ብላ እያማከረች ነው ማለት፣ በቃ ትልቅ ቦታ ሰጠች ማለት ነው። ነገ ላይ የሆነ ኮንስኩዌንስ ያለው ነገ ላይ የሆነ ነገር የሚያመጣ ነገርን አብረን ሆነን እንወስን፣ ና አማክረኝ፣ ና ሀሳብ ስጠኝ ስትለኝ የእኔ የቅርቤ ሰው ነህ፣ የእኔ ሰው ነህ እያለች ነው ማለት ነው። ትልቅ ቦታ እየሰጠች ነው ማለት ነው። እንደ ቀላል አድርጋችኋት በነገራችን ላይ ይሄንን፣ ምክንያቱም ማን ማንን ያማክራል በዚህ ሰዓት ላይ አስባችሁታል ማለት። የሆነ የተለየ ባህሪ ያለው ሰው ይኖራል፣ ሁሉንም ነገር ለሁሉም ሰው የሚነግር በቃ ሁሉንም ነገር እንዲላረግ ነው። ምን ይሻላል እዚህ ጋር ማለፍ ስትሉ እንዲላረግ አስቤ ምን ይሻላል እያለ ለእያንዳንዱ ሰው የሚነግር ሰው አለ። ይሄ እንግዲህ ለየት ያለ ባህሪ፣ ይህንን ነገር እንቶ እና እንደው እንደ ኖርማል ሰው የምታማክርህ ከሆነ ይህንን ላደርግ አስቤ ምን ታስባለህ አንተ በዚህ ዙሪያ ላይ ብላ ያንን ያማክርካትን ነገር ደግሞ ያንተን ሀሳብ ተቀብላ ስትተገብረው ዋው፣ በጣም ትልቅ ነገር ትልቅ ስጦታ ነው የሰጠች፣ ትልቅ ቦታ ነው የሰጠች ማለት ነው። ከዛ በዘለለ ደግሞ ስትንከባከብ አንተ ደስ እንዲልህ ስትጥር ስትሞክር፣ እንግዲህ ደስታ በብዙ መልኩ ነው አደለም። አንተን ለማስደሰት በቻለችው በገባት በተረዳችው ልክ የምትሞክርና የምትጥር ከሆነ ይህም ሌላኛው ዛሬን እንደሰጠች የምታውቅበት መንገድ ነው ማለት ነው። ስለዚህ እነዚህን ነገሮች ካላየህ፣ ቢሲሬስ በቃ የሚሆን ነገር አደለም። ተስፋ ማድረግህን ማቆም ይኖርብሀል። በመጨረሻ ደረጃ በሶስተኛ ላይ ማለት ነው ያስቀመጥኩላችሁ የግድ የግድ ልትሰጥህ የሚገባው ሴት ልጅ የምትወድህ ሴት ልትሰጥህ የሚገባው ነገር ለእኛ ለሴቶች በጣም ትልቅ ዋጋ ያለው ነገዋን ነው። ነገዋን ትሰጣለች። ነገ ለእኛ ለሴቶች ምን ማለት እንደሆነ እንግዲህ በሁሉም ቪዲዮቼ ላይ ማለት ይቻላል ነግሬያቸዋለሁ። በጣም የሚያሳስበን በጣም የሚያስፈራን ነገር ነው። ምክንያቱም ሴት ልጅ የፍቅር ግንኙነት ላይ ስትገባ የፍቅር ግንኙነትን አስባ አይደለም የምትገባው፣ ትዳርን አስባ ነው የምትገባው፣ ነገን አስባ ነው የምትገባው፣ ቤተሰብ መመስረትን ልጆች መውለድን አስባ ነው የምትገባው። የትኛዋም ሴት ማለት ነው አንዳንድ ኤክሰፕሽናል ካልሆነ በስተቀር በቃ የምንፈልገው ይሄን ነው፣ የተረጋጋ ሕይወት በቃ ተረጋግተን አግብተን ወልደን እንደዚህ አይነት ኑሮን ነው የምንፈልገው እኛ ሴቶች። ስለዚህ ነገ በጣም ያሳስባታል። ስለዚህ ነገዋ ውስጥ ካስገባች በቃ ነገ ከኔ ጋር አለ ይሄ ሰው፣ ነገ እንደዚህ እናደርጋለን ካንተ ጋር ቤተሰብ እንመሰርታለን ካንተ ጋር እንኖር። እንግዲህ እንደየደረጃው ነው ይሄንን ስላችሁ፣ ገና እንደተዋወቃችሁ ይሄንን እንድትል መጠበቅ የለብን። እንደየደረጃው ነው ይሄ፣ የሚመጣው በፕሮሰስ ነው የሚመጣው፣ አደለም። ነገ የሚባለው ግን እንደየደረጃው ለምሳሌ አሁን ትምህርት ተማሪ ከሆነች ትምህርቷን ስትመረቅ ትምህርት ስትመረቅ ከአንተ ጋር እንደዚህ ይሆናል፣ እንደዚህ እናደርጋለን፣ እንደዚህ ይሆናል፣ ስራ ስንይዝ፣ ይህን ነገር ስናደርግ እያለች ነገ የምታስበው ነገር ውስጥ ነገ ያላት ህይወት ላይ እንግዲህ ሰዎች ፕላን እናደርጋለን መቼስ አይደል? ለነገ ያንን ፕላን በምታደርግበት ሰዓት ላይ አንተ እዛ ፕላን ውስጥ ካለ አንተን አስገብታ ፕላን ካደረገች በቃ አንተ ያለህበት ነገር ቪዥዋላይዝ የምታደርግ ከሆነ በወሬዎቿ ሁሉ ውስጥ አንተም ነገ ከእሷ ጋር እንደምትሆን ፊል የምታደርግ ከሆነ አለቅ አግኝተሃል በቃ ታድለሃል በእውነት ትናንቷን ሰጠች ዛሬዋን ሰጠች ነገዋን ሰጠች ምን ትፈልጋለህ ከዚህ በላይ ይህን ማግኘት ማለት መታደል ነው ከነዚህ ውጪ ከሆነ ደግሞ እኔ ዛሬ አላማያ ነው በእውነት በጣም ብዙዎቻችሁ በተደጋጋሚ ስለምትልኩልኝ ነው ናፊ እንደዚህ አታደርግ ምንም እንትን አልነገረችኝም ስለ ራሷ ምንም ያለችኝ ነገር የለም እንገናኝ ስላትም እንደዚህ ነው በቃ ምንም አታወራኝ፣ ምናምን። ግን እንዴት ላድርግ? ንቁ በቃ አንዳንድ ጊዜ የሆነ ነገሮችን መረዳት የሚባል ነገር አለ፣ አይታችሁ ሰምታችሁ። ምክንያቱም እኛ ሰዎች የምናደርጋቸውን ነገሮች ሁሉ የምናደርገው እኮ የሆነ የምንፈልገው ነው አይደል? አንዳንድ ጊዜ ማስመሰል ቢኖርም ማለት ነው። ሴት ልጅ ደግሞ ልትግደረደር ትችላለች። የሆነ ግን መሄድ ያለብህ ደግሞ ሊሚት አለ፣ በቃ ሊገባህ የሚገባው ደግሞ ፖይንት አለ አይደለም ስለዚህ እነዚህ ነገሮች ካላደረገች፣ ጊዜ ማትሰጥ፣ ማታወራ፣ ስለራሷ ማትነግርህ፣ ድብቅ፣ ስለ አንተም የማወቅ ፍላጎት ከሌላት፣ ነገ ስለሚባል ነገር ከአንተ ጋር ማታስብ፣ ማታገኝ በቃ አይደለ? እነዚህ ነገሮች ካየ ከእሷ ጋር ስላለ ህይወት ከእሷ ጋር ስላለ ነገ ተስፋ ማድረግህን የግድ የግድ ማቆም ይኖርብሃል። ምን እስኪሆን ነው የምትጠብቀው? አንዳንዴ አይነገርም እኮ በቃ ከአንተ ጋር መሆን አልፈልግም በቃ ምናምን እየተባለ እኮ አይነገርም። እንደዚሁ አንደርስታንድ ልታደረግ የሚገባቸው ነገሮች አሉ። የዛሬው ቪዲዮ ይሄንን ይመስል ነበር። እስኪ ያሰባችሁን ኮመንት ላይ ጻፉልኝ። እርግጠኛ ነኝ እንደምትወዱት አልጠራጠርም። የዛሬው ይለያል ናፊ እያላችሁ ግን ደግሞ ላይክ አላደረጋችሁት አድርጋ፣ በቃ ሽ ችግር የለውም አሁን አድርጎት። ሁላችሁንም በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ወዳችኋለሁ። ቻው።